በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላም ይድረሳችሁ። እንዲዚህ መልካም ፈቃድ ያው ኦሪት ዘፍጥረት መጽሐፍ ቅዱስ ጥናት ነው እየተማማርን ያለ ነው። ለዛሬው ደግሞ የምንነጋገርበት የኦሪት ዘፍጥረት ምዕራፍ አራትን ይሆናል። ይሄ ኦሪት ዘፍጥረት ያው ምዕራፍ አራትን ስንመለከተው የሚነግረን ብዙ ታሪክ በውስጡ አለው፣ የሚያስተምረን ትምህርት አለው፣ የሚያስተላልፍልን የህይወት መልእክት አለው። በዚህ ላይ በሶስት ይከፈላል። ይህ ምዕራፍን በሶስት ከፍለን ማየት እንችላለን። ምዕራፍ አንድ ያው ስለ አቤልና ቃየል ነው የሚነግረን ማለት ነው። አቤልና ቃየልን ይነግረናል። አቤል ማን ነው? ቃየል ማን ነው? አቤልና ቃየል ከማን ተገኙ? እንዴት የሚለውን ነገር በዝርዝር የሚያስረዳን የመጽሐፍ ቅዱስ ክፍል ነው። እንግዲህ አቤልና ቃየል የአዳም ልጆች መሆናቸው የጎላ የተረዳ የታወቀ ጉዳይ ነው። አቤል እና ቃየል እንዴት ተወለዱ? የሚለው አዳምና ሔዋን ከገነት ከወጡ በኋላ ወደዚህ ምድር ከመጡ በኋላ ሔዋን አዳምና ሔዋንን አዳም አወቃት ይላል። ያ ማለት ተራክቦ አደረጉ ማለት ነው። በዚህም ሂደት ደግሞ ያው ትውልድ የሚቀጥል ስለሆነ በሌላ አባባል ደግሞ ብዙ ተባዙ የሚል ቃል ተነግሮ ስለነበረ ብዙ ተባዙ የሚለው ቃል ካለ የግድ ተራክቦ ማድረግ አለብን ብሎ በተራክቦ እንግዲህ አዳምና ሔዋን አቤልና ቃየል መውለድ ጀምረዋል። በትርጓሜ ሊቃውንት መንታ መንታ ልጅ ወለዱ ብሎ እያቀናል። በመጻፈ መቃቢያንም ላይ እንደተጠቀሰው በ15 ሩካቤ ቢሉ 30 ልጅ፣ በ30 ሩካቤ ቢሉ 60 ልጅ፣ በገጸ ንባብ ግን ሰላሳ ልጅ እንደወለዱ በመጻፈ መቃቢያን በመቃቢስ መጽሐፍ ላይ እንደተገለጠው። እንደዚሁም ደግሞ በትርጓሜ ሊቃውንት ደግሞ መንታ መንታ ሲ ወንድና ሴት ወንድና ሴት እንደሆኑ ደግሞ መተርጉማን አስቀምጠዋል። ስለዚህ አቤልና ቃይል ሲነሱ በመጽሐፍ ቅዱስ የተጠቀሱት ሁለቱ ናቸው። ብዙ ጊዜ የብሉ ኪዳን አስተምሮ ወይም የብሉ ኪዳን የነበሩ ሰዎች ሴትን በዘር ሀረግ ውስጥ የመጥቀስ ልምድ የላቸውም። ሁለት መሰረታዊ ነገሮች በብሉ ኪዳን የማይጠቀሱ አሉ። በአይሁድ ሕግ ማለት ነው። ወይም በብሉ ኪዳን ሕግ በሰዎች ሕግ ማለት ነው። ሕግ ስንል የሰዎች ሕግ ማለት ነው። የሰዎች ባህል ወይም ይትባህል ማለት ነው። ሁለት ነገሮች አይጠቀሱም። አንደኛ በዘር ሀረግ ሴቶች አይጠቀሱም። ሁለተኛው ደግሞ በግዝረት ትምህርት ውስጥ ሴቶች አይጠቀሱም። ለወንዶች ብቻ የተሰጠ ነው። በብሉይ ኪዳን እይታና አስተምሮ ወይም የሰዎች የግንዛቤ ደረጃ በዚህ ደረጃ ነው፣ ይህን ሁለት ነገር የሚቀመጠው ማለት ነው። ያ ማለት ደግሞ መነሻ የሚያደርጉ ሴቶች የማይጠቀሱበት ሊጠቀስ የሚገባ ወንድ ነው የሚባለው። ሴት ከወንድ የተገኘ ነው እንጂ ወንድ ከሴት አልተገኘም፣ የሚል እሳቤ ስላላቸው ነው። ሌላው ደግሞ በብሉይ ኪዳን የነበረው እሳቤ በሔዋን ምክንያት ጸበለ ስበልተን ከገነት ወጥተናል፣ ርስት አጥተናልና ስለዚህ ርስተ አልባ ናቸው ሴቶች የሚል አመለካከት አላቸው። ከመቤታችን ጌታችን ተወልዶ ርስተ ሰማይ ርስተ ምድር እስከሚሰጥ ድረስ በዚህ ምክንያት ሴቶች ከወንዶች ዝቅ ያለ እይታ እንደነበራቸው ይነገራል። የሴቶችን ዝቅታ ከፍ ያደረገችው ልልናቸውን የሰጠቻቸው እመቤታችን ድንግል ማርያም እንደሆነች ሊቃውንት አባቶቻችን ገልጸው ይናገራሉ። እንደውም ዮሐንስ አፈወርቅ የተባለው ሊቅ በዚህ ዙሪያ ላይ ጥሩ አድርጎ ይገልጻል። በከመ አውጻ ብእሲ ብእሲ ተዘንበለ ብእሲት ከማሁ አውጻት ብእሲት ብእሲ ተዘንበለ ብእሲ ከማሁ አውጻት

ሴት በሴቶች ይመኩባቸው ስለነበረ ከእኛ ተገኝታችኋል ስለሚሏቸው ሴት ወንድ ያለ ሴት ሴትን እንዲያስገኝ ማለትም አዳም ሴት ምክንያት ሳትሆነው ሔዋንን ሴት እንዲያስገኝ ወንድ ምክንያት ሳይሆናት ያለ ዘራብሲ እመቤታችንም ክርስቶስን ወይም ዳግም አዳም ክርስቶስን አስገኝታለች ብለው የሚመኩ ሆነዋል። እርስትም አስወስዳቸዋል ተብለው የተገለሉበት ሁኔታ ነበረ። በብሉይ ኪዳን ሀሳቤ በዘር ሐረግ ቁጥር ውስጥም እንዳይገቡ የተደረገበት ያ ቢኖርም በኋላ ግን ርስት በሔዋን ምክንያት ብታጡ በዳግሚት ሔዋን በድንግል ማርያም በእሷ ምክንያት ርስት ተገንቷል። የተዘጋው ገነት ተከፍቷል። በእንተ ሔዋን ተሐጾ ተገነት፣ በሔዋን ምክንያት የገነት በር ተዘጋ። ወበእንተ ማርያም ድንግል ተርሆ ለነ ዳግመ፣ ዳግመኛ በእመቤታችን በድንግል ማርያም ተከፈተልን እንዲል ታላቁ ቅዱስ ኤፍሬም። በዚህ መንገድ እነሱም የሚመኩ ሆነዋልና፣ ወይም የነበረው ያጡትን ክብራቸው እንድመለስ፣ እንደገና ደግሞ እነሱ ተነጥቆ የነበረው ልዕልናቸው እንድመለስላቸው መደረጉ ይታወቃል። ስለዚህም አዳምና ሔዋን በዚህ ምክንያት የተቀበ መጽሐፍ ቅዱስ የተጠቀሱት አቤልና ቃየል ናቸው። ሴቶች ግን መንታ መንታን የተወለዱት አቤል ከሱ ጋር ሉድ የምትባል ከአቤል ጋር ሉድ የምትባል ከቃኤል ጋር ከአቤል ጋር አቅሌማ የምትባል ከቃኤል ጋር ደግሞ ሉድ የምትባል ሁለት ሴቶች አብረው እንደተፈጠሩ በትርጓሚ አተታ ሊቃውንት አስቀምጠዋል። በዚህ መሰረት መውለድ ጀምረዋል አዳምና ሔዋን ዋይመራ አዳም ለሔዋን ብእሲቱ ወፀንሰቱ ወለዴት ቃየልሃ ወትቤ አጥሬኒ እግዚአብሔር በእንተ ብእሴ እግዚአብሔር፣ ስለ እግዚአብሔር እንሆ ጎበኘ ሰጠኝ ብላ ስትል ቃየልን ወለደች ይላል። ወደ ገመት ወለደ ቶሎ ሁላ አቤል፣ ሁለተኛውንም ደግሞ አቤልን ወለደችው ይላል። ወምድረዝም ዋል አውጽቦ ቃየል እምፍሬ ምድር መሥዋዕተ ለእግዚአብሔር። እንግዲህ እነኚህ ሁለቱ ተወልደው ባደጉበት ጊዜ አቤል መስተገብረ ምድር ነው፣ ቃየል መስተገብረ ምድር ነው። አቤል ደግሞ ኖላዊ ያባግ ነው፣ በጎች የሚያረባ በጎች የሚጠብቅ ነው። ቃየል ታላቅ ነውና ቃየል መስዋዕት አቀረበ። መስዋዕት ሲያቀርብ ከፍሬ ብጥር ነው ያቀረበው። ሲያቀርብም ደግሞ እምነት አለው፣ በእምነቱ አቀረበ። መታመን ግን አልተገኘም። ምክንያቱም አሰርገሰሱን እግዚአብሔር እንጂ አይበላው ብሎ አቅርቧል። ስለዚህ እግዚአብሔር የነጸረ እግዚአብሔር ላይ ለቃየል ወላይ ለመስዋዕቱ እግዚአብሔር አብየልና ቃየልና መስዋዕቱን አልተመለከተም። ማለትም አልተቀበለለትም ማለት ነው። አላየለትም አልተመለከተለትም፣ የሚለው ሲተረጎም አልተቀበለውም ማለት ነው። ምክንያቱም ደግሞ አሰርገሰስ ነውና፣ በሌላ በሃይማኖት ደግሞ አስተምሮ ደግሞ ማመንና መታመን የሚባል አለ። እምነት እግዚአብሔር አለ ብሎ ለእግዚአብሔር መስዋዕት ማቅረብ ነው። መታመን ደግሞ ንጹሕ ነገር ያስፈልገዋል ብሎ የታመነ ነገር ማቅረብ መልካሙን ነገር ወጥቶ ወርዶ ተጨንቆ ለእግዚአብሔር የሚገባውን ክብር የሚመጥነውን ነገር ማቅረብ ነው። ይህን አላደረገምና አልተቀበለውም ማለት ነው። የአቤልን ግን ተቀበለለት ይላል። ወነጸረ እግዚአብሔር ላይ ለአቤል ወላይ ለመስዋዕቱ፣ በመስዋዕቱና በአቤል ላይ ግን እግዚአብሔር ተመለከተ፣ ማለትም ተቀበለለት ማለት ነው። ኖላዊ አባግ የበግ ጠባቂ ነበረ ወይም በግ የሚያረባ ነበረ። ከቀንዱ ያልከረከረውን፣ ጥፍሩ ያልዘረዘረውን፣ ጸጉሩ ያላረረውን ንጹህ ጠቦት የሆነ ዓመት ያልበለጠውን መስዋዕት ለእግዚአብሔር ንጹሕ ባህሪ ነውና አምላኬ ንጹህ ነገር ያስፈልገዋል ብሎ እሱን ማቅረቡን እግዚአብሔርም ደግሞ ያንን መመልከቱን ነው። አሁን እንዴት ተመለከተለት? እንዴት ታየው? እንዴት ተቀበለው? የእሱን ካል ሃይማኖት ወይም እምነት ብቻ ሳይሆን ያለው መታመን አለ። የሃይማኖት መገለጫው እግዚአብሔር አለ ብሎ ማመን ሲሆን የመታመን መገለጫው ደግሞ ለእግዚአብሔር የሚገባውን ተጨንቆ ተጠቦ ማድረግና ማንኛውንም ነገር ከእግዚአብሔር በታች አይቶ እግዚአብሔር ሁሉም ማድረግ የሚችል አምላክ እንደሆነ ሳይጠራጠሩ የሚመጣ መከራ አለ በእምነቱ መቀበል፣ ያ መታመን ይባላል። እና ስለዚህ እግዚአብሔር በዚህ መንገድ የእርሱም መቀበሉን ነው ከዚያ ጋር ተያይዞ እንግዲህ አቤል ፊቱ ጠቆረ፣ ቃየል ፊቱ ጠቆረ፣ አቤል ደግሞ ፊቱ በራ ይላል። ለምን ፊቱ ጠቆረ ብሎ ቃየልን ጠይቆታል፣ እሱም ማለት ነው። ነገር ግን ምንም የሚሰጠው መልስ የለም። ለምን አልተቀበለኝም በሚል ነው። የአቤል ግን ብሩህ ሆኖ ታይቷል። እግዚአብሔር ተቀብሎለታል ና መስዋዕቱን ይህን ሲያስቀምጥሉ ከዚህም በኋላ የጠቆረበትን ምክንያት አድርገው ሲገልጹ ሊቃውንት አባቶቻችን መስራይት ያቀረቡበትም ዋናው ዓላማ አቤልና ቃኤል ሉድና አቅሌማን እንዲያገቡ ወይም እንዲጋቡ ሄዋን ወርዘው ደቂቅ ብሏታል። ልጆች ጎለመሱ፣ አቅመ ሔዋንና አቅመ አዳም አደረሱ። እነሱን እናጋባቸው ብለው በሚጠይቅበት ጊዜ እሺ ብለው ተስማምተዋል። ነገር ግን በኋላኛው ህግ ዘመድና ዘመድ ተራርቆ ይገባ የሚል ህግ እስከ ሰባት የሚል ትውልድ የሚል አለና ተራርቆ ይገባ የሚል ህግ በኋላ እንደሚሰራ በህገ ልቦና ተገልጾላቸው ያው የነበሩበት የህገ ልቦና ዘመን ነው። በመሰረቱ ከህገ ኦሪት ህገ ልቦና ይበልጣል ይላሉ ቤተ ክርስቲያኗ ሊቃውንት። ለምን ቢባል ህገ ልቦና የሚባለው በልብ ሰሌዳ የተጻፈ ዝም ብሎ አድርጉኝ አታድርጉኝ እያለ የሚናገር ልብ ላይ ሆኖ የሚጮህ፣ የሚናገር፣ የሚያስተጋባ ህግ ነው። በልብ ሰሌዳ የተጻፈ ነው ብለውታል። ይሄኛው ግን ያው ጥረህ ግረህ ብለሃለው ጋር ሰው አንብቦ ተርጉሞ አስተምሮ እንዲኖር በዓይኑም በእጁም በአይምሮም ሁሉ እንዲሰራ ተደርጎ ወደዚህ የመጣው በሰዎች ኃጢአት ምክንያት እንደሆነ ሊቃውንት አባቶቻችን ይህን ይገልጻሉ። ስለዚህ በህገ ልቦና አራርቃቸው አጋቡ የሚል ነገር ተገልጾላቸው፣ በልብ ሰሌዳ ማለት ነው የተጻፈ ህግ። የአቤል መንትያ አቅሌማን ለቃኤል የቃኤልን መንትያ ደግሞ ሉድን ለአቤል እናጋባ ብለው ሲናገሩ ይሄንን ይሰማሉ። ከዚያም በኋላ አይ እንደዚህ አይሆንም፣ ሉድ የምትባለው የቃኤል መንትያ ወተመስል ሄዋናህ አማይ ላናቷ አንተ መስታሽ መልክ መልካም ናት። አቅሌማ የምትባለው ግን የሄዋንም መልክም የላትም ናት። ስለዚህ ለእኔ እሷ ልትሆን አይገባም። የራሱ መንትያ ያግባ። የኔም የራሴን ነው። የኔም መልክ መልካም ልትሰጥ አይገባም የሚል በዚህ ውዝግብ ተፈጥሯል። ይህን ምክንያት አድርጎ መስዋዕት አቅርቦና ዚያሬ የተቀበለለት ሉድን ያግባ። እግዚአብሔር የመረጠው እግዚአብሔር ያለው ይሁን ብሏቸው መስዋዕት ያቀረቡ በዚህ ምክንያት ነው ያለው ይቀውንቱ ስለዚህ መስዋዕቱን አሰር ገሰስ የነበረበት ስለሆነ አልተቀበለለትም የቃየልን። የአቤልን ግን ተቀበለለት። በዚህም ምክንያት ተበሳጭቶ ነበረ። በኋላም እንደገና ደግሞ ሰይጣን በትርጓሚ ሊቃውንት እንዲያስቀመጡት፣ ሰይጣን መንገድ ላይ ጥቁር አሞራ መስሎ፣ አንዱ አንዱ ድንጋ የሚወረጉር ሰው መስሎ ድንጋ ሲወረጉር ጥቁር አሞራ የመሰለውን የመታው ሲመስል ያኛው ሲወድቅ ሲሞት ወድቆ ይመለከታል። ይህም ለካ አለ እንደዚህም መግደል መገዳደልም አለ ብሎ ወንድሙን አቤል፣ ና ወንድሜ ወደ ዱር እንሄድ ውሃ ጠጥተን እሸት ቆርጠን በልተን እንንጣ ብሎ ይዞት ከሄደ በኋላ ወንድሙን መጀመሪያ እሱ ታላቅ ነው፣ ና ውሃ ጠጥቶ ከዚያም በኋላ ጠጣ ሲለው እሱ ሊጠጣ ሲል በድንጋይ መጥቶ ወንድሙን እንደገደለው ከዚያም በኋላ አቤል አይቴ ሀሎ እኁከ ቃኤል አይቴ ሀሎ እኁከ አቤል ወንድም ይሄታለ ብሎ ሲጠይቀው፣ በሆኑ አነ አቃቢ ሁለ አቤል ነኝ የአቤል ጠባቂ ነኝ ብሎ መልስ እንደሰጠ እግዚአብሔርም እንደጠየቀው ደሙ በኔ ዘንድ እየጮኸ ነው። እስከ ጽርሐ አርያም ድረስ ደርሷል። በኔ ፊት ደርሷል። ከዛሬ ጀምሮ አንተ ኑሮህ በምድረ በዳ ይሆናል። እየተንቀጠቀጥክ እየደነገጥ ሳርም ቅጠሉም ሲገልህ ይኖር ብሎ እንደፈረደበትና ይው ተቅበዝባዥ ሆኖ መኖር እንደጀመረ መጽሐፍ ይናገራል። በዚህ መካከል አቤል እስከ መቼው ድረስ እንደዚህ እያልኩ እኖራለሁ ብሎ ጠይቆት ብዙ ዘመን ትኖራለህ ብሎታል። ብዙ ዘመን እንዲኖር ያደረገበት አሉ ሊቃውንቱ። በዘመን ሂደት በእንዲህ አይነት በመከራ ዘመን ውስጥ ማለፍ ዘመን በራሱ ብዙ ዘመን መኖር ራሱ ንስሐ ስለሆነ ዘመኑን አስረዝሞበታል። በአንጻሩ እንደገና ደግሞ በመካከል ገዳይ እንዳይኖርበት በአንተ መካከልና በገዳዮች መካከል እኔ እጠብቃለሁ ቃል ኪዳኔን አቆምልሃለሁ። ገዳዮች ገዳዮች አይገድሉህም ብሎታል። ቶሎ አይገድሉህም ብሎታል። ምክንያቱ ያ ምንድን ነው ከተባለ ቶሎ ቢሞት ንስሐውን አይጨርስም ነበረ። በብዙ ዘመን በብዙ ሂደት ንስሐውን እንዲጨርስ የማድረግ ነው ብለው በአንድም ተሊቃውንት ይህንን ያስቀምጡታል። እንግዲህ ከዚህ ቀጥሎ የምንመለከተው በምድረ በዳ እየተቅበዘበዘ እንደኖረ በኋላ እንደገና ላሜህ የሚባል ከሱ ከተወለዱ ከልጆቹ መካከል ላሜህ የሚባል በምድረ በዳይ የሚኖር ዓይነ ስውር ጫካ ውስጥ እያለ፣ እሱ በጫካ ሲያልፍ ዓይነ ስውሩ ድንጋይ አንስቶ ሲወረውር መጥቶት በዚያው እንደሞተ የአንድምታ መተርጉማን ይህን ይተረጉማሉ። የአቤልና የቃኤልን የልደት ትርጉም እስከዚህ ድረስ ይተረጉማሉ። ከዚህ ቀጥሎ ያለው በሁለተኛ ደረጃ የምናስቀምጠው ቃኤል ሚስቱን አወቃትና ጸነሰች፣ ወለደችም ስሙንም ሄኖ አለችው። ወነደቀ ቃኤል ሀገረ ወሰመያ በስመ ወልዱ ሄኖ። በቃኤል ስምም በልጁ ስምም ቃኤል ልጅ ከወለደ በኋላ ልጁ ሲያድግ አገር አዘጋጀ ሰራ፣ ያችንም ሀገር በልጁ ስም ሄኖ ብሎ ጠራት ይላል እንደ ሄኖ ጋይዳድን ወለደ እያለ መላሊኤልን ወለደ እያለ ወልደ ማቱሳላን ወለደ እያለ ማቱሳላ ወለዶ ለሚክ እያለ ዋው ሰበክ ሌተ አንስተ ለአሀቲ ስማ ሳላ አንደኛ ሳላ የምትባል ሁለተኛ፣ ወካልታኒ አዳ ሳላና አዳ የሚባሉ ሚስቶችን ይህም እንዲያገባ ና ከዚያ በኋላ በዝርዝር ያው ሀቪል የቃየልን የዘር ሀረግ ብቻ እየተነተነ የሚያስቀምጥ ክፍል ነው። እዚህ ያለ ሁለተኛው ክፍል ማለት ነው። ሶስተኛውን ክፍል ስንመለከተው ደግሞ የአቤልን ትውልድ በዝርዝር ካስቀመጠ በኋላ ከማን እስከ ማን እንደሆነ አስቀምጦ፣ በሶስተኛ ደረጃ የሚያስቀምጠው ግን የአዳምን ትውልድ ይቀጥላል መልሶ ማለት ነው። ያው ቃየን ለየት ያለ ታሪክ ስላለው የክፋትና የተንኮል ታሪክ ስላለው የውድቀት ታሪክ ስላለው እንደገና ደግሞ ንስሐ ሳይገባ በዚያውም ያለፈበት ሁኔታ ስላለ አጠቃላይ የኃጢአትና የተንኮል የእድሜ ልክ ተንኮልና ኃጢአት የበደል ታሪክ ስላለው ለየት አድርጎ መሀል ላይ አስገብቶ ያንን ተረከና እንደገና ደግሞ በቅድስና ህይወት የቀጠለው ነው ወይም ይሄ እግዚአብሔርን የሚፈሩ ለስም እግዚአብሔር ቅርብ ለመጥራት ስም እግዚአብሔር ቅርብ የሆኑ እግዚአብሔርን ለማገልገል ዝግጁ የሆኑ እምነት ከመታመን ጋር ያላቸውን ልጆች ለማስቀጠል ወይም የዘራ ረግ ለመተንተን ደግሞ መልሶ እንደገና በሶስተኛ ደረጃ በዚህ ክፍል ሶስተኛው ክፍል ላይ ስለ አዳምን እንደገና መልሶ የአዳም ትውልድ እንዴት እንደቀጠለ ይተርካል። ለምሳሌ ዋይመራ አዳም ለሔዋን ብእሲቱ ወፀንሰት ወለደት ሎቱ ወልደ ሔዋንንም አዳም አወቃት ይላል። ሊቃውንት አባቶቻችን ሶስት ሱባኤ ይላሉ። ሶስት ሱባኤ ቆይተው ሶስት ሱባኤ በኋላ እንደገና ሶስት ሱባኤ ማለት ያው አንዱን በሰባት ሰባት ማለት ነው። ይህን ሱባኤ ከጨረሰ በኋላ አዳም ሔዋንን መልሶ አወቃት ይላል። ሱባያቸውን ጨርሰው፣ አቤል ሙቶባቸው በሐዘን ኑረው ሱባኤ ይዘው አልቅሰው እግዚአብሔርን ጠይቀው ያንን ደግ ልጅ እንዴት እናግኘው? ያንን ደግ ልጅስ የሚወክል ልጅ ትሰጠናለህን? ብለው እግዚአብሔርን ጠይቀው ባለቀሱበት ጊዜ ለቅሷቸውን፣ ሱባኤያቸውን ከጨረሱ በኋላ አዳም ሔዋንን አወቃት በግብር ይላል ወጸንሰት እሷም ጸነሰች ወለደት ወለደች፣ ወሰመየቶ ስሙ ስሙንም ሰየመችው እንዘ ትብል ሴት፣ ሴት ብላ ሰየመችው። ሴት ማለት እግዚአብሔር ምትክ ሰጠኝ ማለት ነው። ማለትም ያን የደጉ ልጄ አቤል ሙቶብኝ እያለቀስኩ ብኖርም የሱባኤን ውጤት ወይም የለቅሶዬን እና የጥያቄን መልስ እግዚአብሔር ሰጠኝ፣ ተካልኝ፣ መልካሙ ልጄን ተካልኝ ሲል ወይቤን አሁ ሚዜስ አትረፈ ሊተ እግዚአብሔር ዘራ ካላ ህየንተ አቤል ዘቀተሎ ቃየል ወንድሙ ስለገደለው ስለ አቤል ፈንታ መልካም የሆነ ተተኪ የሆነ እሱን ሊተካ የሚችል መልካም የሆነ ሊሰጠት ሴት ብለዋል። ሴት ማለት ምትክ ማለት ነው። ከዚያ ቀጥሎ ወለደ ሴት አዲ ወልደ ወሰመዮ ሄኖስ። ቀጥሎ እንደገና ሴት ደግሞ ማንም ወለደ ሄኖስ የሚባለውን ወለደ ይላል። ሄኖስ የሚባለው ዘይጼው ስመ እግዚአብሔር ይለዋል። በጣም ለየት አድርጎ ደሞ ይሄን ሲገልጠው ደሞ ከሴት የቀጠለው ደግሞ ሄኖስ የሚባለው አሚሃ ወጠነ ከመ ይጼው ስመ እግዚአብሔር የእግዚአብሔርን ስም ይጠራ ዘንድ ያን ጊዜ ጀመረ ይላል። ሄኖስ ብዙ ጊዜ በዚህ በትርጓሜ ኦሪት ላይ የኦሪት ምሁራን እንደሚያስቀምጡት አዳምና ሔዋን ወደ ገነት ገብተው በገነት በሚኖሩበት ጊዜ ጸሎት ነበራቸው፣ መካነ ጸሎትም ነበረ። ከቀራኒዎ ጉዞ ወደ ገነት አደረጉ። ከተፈጠሩበት ወይም ከድብር ቅዱስ ጉዞ ካደረጉ በኋላ ሰባት ዓመት ሲኖሩ ሀለወሙ መካነ ጸሎት ይላል ቀለሚንጦስ። በዚያ ጸሎት ይጸልዩ ነበረ። የጸሎት ቦታ ነበራቸው። ምን ይጸልዩ ነበረ ቢሉ ጊዜያትን ቆጠራ የመቁጠር መላየት እያስተማሯቸው ጊዜያትን እየቀመሩ በቀመር እግዚአብሔርን ያመሰግኑ ነበረ። ሌላው በሁለተኛ ደረጃ የሚጸልዩት በጸፍጸፈ ሰማይ ማለትም በሰማይ ሰሌዳ ማለት ነው። በሰማይ ሰሌዳ ላይ ሃያ ሁለቱ አሌፋት በዚህ በመዝሙረ ዳዊት መዝሙር 118 ላይ በሰቆቃወ ኤርሚያስ ላይም የተጻፉት አሌፍ ቤት የሚሉ ማለት ነው። እነኛ በጸፍጸፈ ሰማይ በሰማይ ሰሌዳ ላይ ለአዳም ተገልጸውለት ሔዋንና አዳም ይጸልዩ ነበር። በእጃቸው አይነኩትም ነበረ። ይሄ ፊደሉ እስከነሚስጥሩ ግን ተገልጾላቸው ያን እየጸለዩ ይኖሩ ነበረ። እንደው ሰፊ ትርጉም አለው። አሌፍ በእርግጥ ፊደል ነው። በብራይ ውስጡ ወደኛ ስናመጣው ግን አሌፍ ብል አፈጣሪ ሁሉ ዓለም አሌፍ ማለት እግዚአብሔር ዓለማትን የፈጠረ የዓለማት ፈጣሪ ዓለማትን ፈጥሮ እየመገበ የሚኖር የዓለማት መጋቢ፣ የዓለም ጌታ ነው። ከዚያ እንደገና ቤት የሚለውን ቤት ብል ባል እግዚአብሔር ቤት ማለትም እግዚአብሔር ባይለ ጸጋ ሁሉን የሚሰጥ እንደው ሊቁ እንደገለጠው ባል ዘይሌቅህ ቦ ባይለ ጸጋ የማያበድረው ወይም ከባይለጸጋ በድርን የማይሻ እዚህ ጊዜ ይግዝጎ ጌታ የማይገዛው ከጌቶችን ግዛትን የማይሻ ንጉስ ዘይሰይም ጎ ንጉስ የማይሾመው ከነገስታት ሹመትን የማይሻ ንጉሰ ነገስት የሆነ እስመባይል እግዚአብሔር ያክለው ሁሉ ለሁሉ አትረፍርፎ ሁሉ መስጠት የሚችል እግዚአብሔር እንደሆነ ይህንን የሚተረጉም ነው። አጠቃላይ የነኛው የሁለቱን እንደው ለምሳሌ ያስቀመጥኩት እንጂ ሀያ ሁለቱ አለፋታት የሀያ ሁለቱ ስነ ፍጥረት ምሳሌዎች ሲሆኑ በዝርዝር ግን ሲተነተኑ በአጠቃላይ ሁሉንም ሀልወት እግዚአብሔርንም የእግዚአብሔር ልልናና ክብርም ንጉሠ ነገስት እግዚአገይስ የጌቶ ጌታ የነገስታት ንጉስ መሆኑንም መጋቢ አለማት መሆኑንም ፈጣሪ ፍጥረታት መሆኑንም በዝርዝር የሚያስረዱና የሚተነትኑ ፊደላት መሆናቸው ግልጽ ነው። ስለዚህ የአና ቤር አዳም እየጸለየ በነበረበት ሰዓት በገነት ልክ ገነት ላይ ይህን እየጸለየ ኑሮ ሰባት ዓመት ለጸበለ ሲበላ ልብሰ ብርሃኑ ሲገፈፍ አብሮ ፊደሉም ተሰውሮበታል። ነው ለማን ተገለጠ ከተባለ ለሰባተኛው፣ ለሶስተኛው ልጅ ማለት ነው። ለሶስተኛው ልጅ ለሄኖስ ተገልጾለታል። ሄኖስ የማን ልጅ ነው ስንል፣ የሴት ልጅ ነው። ከሴት የተወለደው ለሄኖስ ተገልጾለት ሄኖስም ሶስተኛው ትውልድ ይጸልየው ነበር። ወደፊትም ይቀጥላል። እስከ ሄኖክ ድረስ የሚመጣ ራሱን የሻለ ታሪክ ያለ ያንም ወደፊት ቀጣይ ስለምናየው በአጠቃላይ ስም እግዚአብሔር የሚጠራ ሄኖስ የሚባል ሴት ልጅ መውለዱ፣ ሴት የአቤል ምትክ መሆኑ፣ አዳምና ሄዋን ደግሞ ልጅ ተተኪ መልካም የሆነ ሴት የተባለ ልጅ በማግኘታቸው መጽናናታቸው ና በዚህም ደግሞ ስም እግዚአብሔርን የሚጠራ ሄኖስ የሚባል ከሱም እንዲመገኘቱ በዚህ ፍጹም ደስታ ማግኘታቸውን በዝርዝር ያስረዳናል ማለት ነው። ኦሪት ዘፍጥረት ምዕራፍ አራት ከቁጥር አንድ ጀምሮ በሶስት ከፍለን ያየነው ይህንን ሰፊ ዝርዝርና ሚስጢር የያዘ የመጽሐፍ ቅዱስ ክፍል ነው። የመከረን፣ የገሰጸን፣ ያስተማረን የሰራው ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ